ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሳይር ነኝ፣ አብራችሁን ቆዩም። ሰላምን ለማስፈን እየተደረገ ባለው ጥረት የሃይማኖት አባቶች ሚናቸውን እንዲወጡ ተጠየቀ። ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ ከወልዲያ ከተማ የሃይማኖት አባቶች ጋር የሀገር መከላከያ ሰራዊት አመራሮችና የከተማ አስተዳደሩ የስራ ኃላፊዎች ውይይት አካሂደዋል። ካሳውን ኃይለ ሚካኤል የወልዲያ ከተማ አስተዳደር እና ከፍተኛ ወታደራዊ አመራሮች ከሃይማኖት አባቶች ጋር ስለ ሰላም መክረዋል። መከላከያ ሀገር የመጠበቅ ኃላፊነቱን እንደሚወጣ ተገልጸዋል። ከጸሎትና ከሰላም ስብከት ባሻገር የሚዲያ አጠቃቀም፣ ወጣቱን ማብቃት እና የሃይማኖት ግጭት ቀስቃሾችን መገሰጽ እንደሚገባ የምክክሩ ተሳታፊ አባቶች ገልጸዋል። የዶላር ትርፍ ለማገኘት አገሪቱን እያባሉ አንዱ የሚለቀቀው ሚዲያ ወቅቷ ምችቷል። ለማዋሸትም እውነትም ለመናገር ስለዚ አንደኛ የሚዲያ አጠቃቀማችን መለየት መቻል አለበት። ልጆቻችን ልንመክር ይገባል። ሰላም ከሌለ ጸሎት የለም፣ ሶላት የለም። እኒህ ሁኔታዎች ለማቃለልና መፍትሄ ለመስጠት እያንዳንዱ የሃይማኖት መሪ ለቀን ሊሰራ ይገባዋል ነው ምለው። ለሀገሪቱ ሰላም ትልቁን ድርሻ ሊወስዱ የሚችሉት ወጣት ስለሆኑ በግጭት አፈታት ዙሪያ ወጣቶችን ቤተክርስቲያን ማሰልጠን አለባት፣ መስጊድ ማሰልጣን አለባት። ስለዚህ ወጣቶች በጣም የመጀመሪያ ፈርቀዳጁ ነው እንዲሰለፉ ማድረግ ይጠበቅብናል። ውሻ በቀደደው ጅብ ቢገባ እንደተባለው ጦርነቱን ስበብ አድርጎ ትንሽ አንዳንድ ከሁሉም ሃይማኖቶች ሃይማኖቱን የማይወክሉ ሰዎች የሃይማኖት ጦርነት እንዲነሳ የሚያደርጉ አንዳንድ ትንኮሳዎች አሉ። እነዚህ ነገር በየቤታችን ቤታችንን ብናጸዳ ጥሩ ነው። ሼሁና ቄሱ በአንድ ላይ ተይዞ እንደዚህ ተመካክሮ የሚኖርበት ሀገር ስማችንና ለዛችንን ለምን እናበላሻለን? ይሄ ለሁላችንም ነው። በሀገር መከላከያ ሰራዊት የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጄኔራል ተስፋ አያሌው ጫካ የገቡ ታጣቂዎች የባዕዳን ተልእኮ አስፈጻሚ መሆናቸውን አስረድተዋል። ኢትዮጵያን በብሔር፣ በዘር፣ በሃይማኖት ከፋፍሎ ለመበተን የተነሳ ኃይል አለ። የዛ ኃይል አስፈጻሚ አካላት ደግሞ ማነው? ሸኔና ይሄ ፋኖ ነው። ይሄ ጠላት ነው። ሁለቱም ጠላት ናቸው። ይሄን 100% ረግጠን ነው ማስቀመጥ ያለብን። ለምን ከኢትዮጵያ ጠላቶች ጋር ተሰልፈዋል። ስለዚህ ዝም ብለን አናጀግ ነው አናጀግ ነው ልጆቻችን ቢሆኑ ወንጀለኞች ናቸው። በሀገር መከላከያ ሰራዊት የ11ኛ እዝ ዋና አዛዥ ሜጀር ጀኔራል አድማሶ አለሙ መከላከያ ኢትዮጵያንና ኢትዮጵያውያንን የመጠበቅ ግዴታውን ይወጣል ብለዋል። አሁን የምናገኛት ሰላም እጥፉን እንድትበላሽ የሚፈልግ ኃይል ጋር ነው ሂዶ እየተወያዩ ያሉት እኛ አገራችንን እንጠብቃለን። ከየትም ቦታ እንምታ፣ አገራችንን የመጠበቅ ግዴታ አለብን። ሕገ መንግስቱ የሰጠን ግዳጅ አንዱ ሱ ነው ምንጠብቅ አባቶች አሉ፣ የምንጠብቃቸው ልጆች አሉ፣ አረጋውያን አሉ፣ የሃይማኖት አባቶች አሉ። እኛ የምናስበው በዛ ልክ ነው። እኛ አንድ ነገር ከሆነ አደጋው እንደሚከፋ ደግሞ እናውቃለን። እዚህ ላይ ያለ ግንዛቤ ነው መስተካከል ያለበት ይመስለኝ። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ የሃይማኖት ተቋማት የፍቅርና የሰላም መድረክ ሆነው እንዲቀጥሉ ነው ያሳሰቡት። ከሃይማኖት አባቶች ምንድን ነው የሚጠበቀው ካላችሁ፣ አባት መሆን ብቻ ነው። አባት መልካም ልጅ የሚያወጥ አባት መሆን ብቻ ነው የሚፈለገው። የፍቅር የእርቅና የመቻቻል መድረኮች ናቸው የሃይማኖት ተቋማቶች። እነዚህን ነገሮች ብቻ ከእናንተ እንፈልጋለን። በዚህ ደረጃ እየተሰራ ስራ ያለ አለ። እኔ አባትነታችሁ እንዲቀጥል የሚፈልገው ሞት ልጅ እንዳይኖር እናደርገው ሀገር እንደሆነ በትርኪ ንርኪ ወጣት አትፈርስም። እርግጠኛ በከተማ አስተዳደሩ የሚገኙ የሁሉም ቤተ እምነት አባቶች፣ የመከላከያ ከፍተኛ አመራሮችና የከተማ አስተዳደሩ የስራ ኃላፊዎች በምክክሩ ታድመዋል። የቱሪስት መዳረሻዎችን በማልማት ዘርፉን ለማነቃቃት እየሰራ መሆኑን የአማራ ክልል ባህልና ቱሪዝም ቢሮ አስታወቀም። ቢሮው የሾንኬ ታሪካዊ መንደርን በዓለም ቅርስነት ለማስመዝገብ ከባለድርሻ አካላት ጋር በደሴ ከተማ ውይይት አካሂዷል። ሕይወት አስማማው ተጨማሪ ዘገባ አላት። የሾንኬን መንደር በአማራ ክልል የኦሮሞ ብሔረሰብ አስተዳደር ከከሚሴ ከተማ በስተ ምስራቅ በኩል 25 ኪሎ ሜትር ርቀት ላይ በዳዋ ጨፋ ወረዳ ይገኛል። ይህን ታሪካዊ የሾንኬን መንደር በዩኔስኮ ለማስመዝገብ የሚያስችሉ የጥናት ስራዎች በይፋ የተጀመሩ ሲሆን ስራውንም የአማራ ክልል ባህል ቱሪዝም ቢሮ ከወሎ ዩኒቨርሲቲ ጋር በመተባበር አስጀምሮታል። ሾንኬን በዩኔስኮ የዓለም ቅርስነት ለማስመዝገብ የሚጠበቁ ሂደቶችን በተመለከተ በደሴ ከተማ የፓናል ውይይት የተካሄደ ሲሆን አስር አባላት ያሉት የጥናት ቡድን መዋቀሩን የጥናት ቡድኑ ሰብሳ ዶክተር መሀመድ ጀማል የገለጹ ሲሆን ተጓዡ ጋዜጠኛ ሄኖክ ስዩሙም የሾንኬ መንደርን የቱሪስት መስህብ አንድ ማዕከል በማድረግ የገቢ ምንጭ መፍጠር እንደሚገባም ተናግረዋል። እኛ እንደ ዩኒቨርሲቲ መጀመሪያም ሀሳቡ ነበረን። በተለይ ወሎ አካባቢ ያሉ ቅርሶችን መሰነድ፣ መመዝገብና ከተቻለም በዩኒስኮ ቅርስነት ማስመዝገብ እቅዱም ነበረን። አንዱም የትኩረት አቅጣጫችን እንደ ዩኒቨርስቲ ነበረ። ይህን ሀሳብ እንዳለ ክልሉም በተመሳሳይ መልኩ ጣና ሀይቅ አካባቢ ላይ ተማሳይ ስራ ሲራ ሲሰራ ነበረ ቀጥሎ ወሎ አካባቢ ያሉት በተለይ ደግሞ ሾንኬ ላይ እቅዱ ስለነበረ የጥናት ቡድን ከተለያዩ ትምህርት ክፍሎች አሁን ለጊዜ ወደ አስር አካባቢ የሚሆኑ አባላትን የያዘ የጥናት ቡድን በዩኒቨርሲቲው ፕሬዚዳንት ተቋቁሞ ስራችን ዛሬ በይፋ ጀምረናል ማለት ነው። አንዱ ጉዳይ የዓለም ቅርስ ሆኖ እንዲመዘገብ ማነሳሳት ረሃብ መፍጠር፣ ለካ ሾንኬን ማስመዝገብ እንችላለን፣ ለካ ሾንኬን ማስመዝገብ አለብን እንዲባል ማድረግ ነው። ሁለተኛው ጉዳይ ግን እንዲለማ ምክንያቱም ያ ተራራ ላይ ያለ አስደናቂ የቀደሙት አባቶቻችን የሰሩት ቅርስ ዳቦ መሆን ይችላል። ለበርካታ ሰዎች የስራ እድል መፍጠር ይችላል። ተጠብቆ ሳይፈርስ በክብር እንዲኖር ለማድረግ ማልማት ያስፈልጋል እና ለእነዚህ መነሳሳቶች ደግሞ አንዱ መንገድ ሾንኬ ምን ማለት ነው የሚለውን የምናሳይበት አማራጭ ብዬ የማስበው ወደ ዓለም ቅርስነት መዝገብ እንዲሄድ ጥረቶች ማድረግ ነው። የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አወል ሰይድ ዩኒቨርሲቲው የሾኬ መንደር የሚገኝበትን አካባቢ በማጥናትም ዘርፈ ብዙ ስራ ለመስራት መታቀዱን አስረድተዋል። ከማስመዝገብ ባለፈ አካባቢውን በደንብ የማጥናት ስራ እንሰራለን ማለት ነው። ምንድነው ሊሰራ የሚችለው ከልማት አንጻር ሊሆን ይችላል የኢኮኖሚ ተጠቃሚነትም ከአንጻር ሊሆን ይችላል። ምንድን ነው እዛ አካባቢ ያለ የሚለውን ሰፋ ያለ ጥናት ነው የምናካሄደው። ይህን የምናካሄድበት ደግሞ ምክንያቱ የተለያየ ዘርፈ ብዙ የሆነ ቅርስ ያለው ስለሆነ ባህላዊ ቅርስም አለው፣ እንደን የተፈጥሮም ጸጋ ያለው አካባቢ ስለሆነ በዛ መልኩ ነው ልንሰራ ያሰብ ነው ማለት ነው። የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየላ ናውጤ የአማራ ክልል የበርካታ ታሪካዊና የተፈጥሮ መስህቦች መገኛ መሆኑን ጠቅሰው ለመጨረሻ ጊዜ በክልሉ ቅርሶችን በማስመዝገብ ስራ ከተሰራ አርባ ስድስት አመት መፈጠሩን ተናግረዋል ከጣና ሀይቅ በማስቀጠል ትኩረት የተሰጠው የሾንኬ ታሪካዊ መንደርን በዩኔስኮ በማስመዝገብ ኢስላማዊ ቅርሶችን ፈልገው ለሚመጡ የውጭ አገር ቱሪስቶች ምቹ የማድረግ እየተሰራ መሆኑን ጠቁመዋል ከጣና ሀይቅ ቀጥሎ እንደ ክልል እንዲመዘገብ የፈለግ ነው ሾንኬን ነው ኢስላሚክ ቅርሶችን ፈልገው ለሚመጡ የውጭ ሀገር ቱሪስቶች ምቹ በማድረግ ረገድ ጉድለቶች ነበሩብን ስለዚህ ሾንኬን በመመዝገብ በአንድ በኩል ታሪኩ ባህሉ እንዲመዘገብ እንዲጠበቅ እና እንዲጎበኝ እንፈልጋለን በሌላ በኩል ይሄ ከምዕራባውያን ተኮር ከሆነው ቱሪስት ፍሰት ባሻገር አሁን በዚህ ዘመን ይሄ ፔትሮ ዶላር አቅም ያላቸው አረብ ሀገራት ቱሪስቶችን ጭምር ለመሳብ እንደ ሾንኪ አይነት የእስልምና ቅርሶችን መመዝገብ መጠበቅና ማስተዋወቅ ይገባል ብለን ነው ያሰብ ነው። ሻዴ አሸንድ የሶለል በዓልና የአገው ፈረሰኞች በዓልን በማይዳሰስ ቅርስ ለማስመዝገብም በእቅድ እየተሰራ መሆኑም ተገልጿል። ከተማዋን ከኢንዱስትሪ ባሻገር ለቱሪስት መዳረሻ ለማድረግ በትኩረት እንደሚሰራ የኮምቦልቻ ከተማ አስተዳደር ገለጸም። የከተማዋን ሰላም አጠናክሮ ማስቀጠል ለቱሪዝም ልማቱ ወሳኝ ሚና እንዳለውም ተመላክቷል። ዘገባው የህይወት አስማማው ነው፣ መሐመድ በቀላ ያቀርበዋል። የኮምቦልቻ ከተማ አስተዳደር ባህልና ቱሪዝም ጽህፈት ቤት የዓለም የቱሪዝም ቀንን ምክንያት በማድረግ ቱሪዝም ለዘላቂ ለውጥ በሚል መሪ ሀሳብ በሀገር አቀፍ ደረጃ ለ38ኛ እና በክልል ደግሞ ለ33ኛ ጊዜ በልዩ ልዩ ሁነቶች አክብረዋል። ፋጡማ ኢማምና ኢማም አሊ ከአሚኮ ጋር በነበራቸው ቆይታ በቱሪዝም ስኬታማ ለመሆን የአመለካከት ችግርን መቅረፍ ያስፈልጋል፣ ለሰላምም መስራት ተገቢ ነው ብለዋል። ቱሪዝም ትልቅ የሀገር ሀብት እንደሆነ የግንዛቤ ፈጠራ በጣም መሰጠት መቻል ያለበት ነው ያላወቅና የምንላቸው ነገሮች አሉ። ሀብት እንደሆነ ቱሪዝም በራሱ ሀብት እንደሆነ የማናውቀው ነገር ማህበረሰብ ክፍል የማያውቀውን ነገር በማስረዳት ሀብታችን ነው፣ በቃ የአንድ የሀገር ገቢ ነው። ከአለባበሳችን ጀምሮ ከማመገባችን ጀምሮ ካለ አካባቢ ሁኔታ ጀምሮ ሁሉም ቱሪዝሞች ናቸው ሊሆኑ የሚችሉ ነገሮች ስለሆኑ ያንን ማስረዳትና መጠበቅና ማሳወቅ መቻል አለብን። ከሌሎች አካባቢ ከምቦልቻ ከተማ አሁን ባለንበት ሁኔታ የተረጋጋ ሰላም በመኖሩ ከተለይ ከሌሎች አካባቢዎች የተለያየ የቱሪዝም ፍሰቱ የተሻለ ነው። የውጭም የሀገር ውስጥም ቱሪስት ማለት ነው። በዚህ ሁኔታ ለማህበረሰባችን አንደኛ ተመጣጣኝ አገልግሎት ሰጪ ተቋማቶች ተመጣጣኝ የአገልግሎት አሰጣጥ እንዲሰጡ ያልተጋነነ፣ ሁለተኛ ወደ ሀገራችን ለሚገቡት እንግዶች ጨዋነቱን እያሳየ አካባቢው በተሻለ ሁኔታ መንገድ የጠፋው መንገድ እያሳየ አካባቢያችን ጨዋነት ባህሪውን የተላበሰ ስራ መስራት ከዚህም በተሻለ ሁኔታ ከዚህ እየሰራን ቱሪዝሙን ፍሰት ወደ ሀገራችን እንዲገባ የምናደርግበት ሁኔታ ቢኖር ለማህበረሰቡ ማስተላለፈው ትልቅ መልክት ነው። የኮምቦልቻ ከተማ አስተዳደር የባህልና ቱሪዝም ጽሕፈት ቤት ኃላፊ ወይዘሮ መሬ ማሊ ቱሪዝም የዕለት ተዕለት እንቅስቃሴ በመሆኑ ሰላምን አጥብቆ ይሻል ያሉ ሲሆን ለዚህም ሁሉም በህብረት መስራት አለበት ብለዋል። አንዱ የቱሪዝም የእለት ከዕለት እንቅስቃሴና ተግባር ከመሆኑ ጋር ተያይዞ ሰላምን ይፈልጋል። ሰላም ደግሞ በተለይ ኮምቦልቻ እንደ ከተማችን ደግሞ ምንም የሰላምና የጸጥታ ችግር የለም። ህዝቡና ማህበረሰቡ ራሱን አጠቃላይ ሰላሙን በማስከበር ረገድ በአብሮነት በአንድነት የሚኖር እና ከዚህ አኳያ በዘላቂነት ይህንን ሰላም የምናሰፍንበት እና ሰላሙን ተጠቅሞ ደግሞ ኢንዱስትሪዎች የተለያዩ የኢንቨስትመንት በተለይ ሆቴል፣ ቱሪዝም ላይ እና ሌሎች የኢንቨስትመንት ቦታዎች ላይ አባላት እንዲሳብ እንደማድረግ የተለያዩ ስራዎች እየሰራ ነው ያለነው ማለት ነው። ቱሪዝም በጉልህ የሚጠቀሰው በኢኮኖሚ ልማት ውስጥ ባለው ሚናው ቢሆንም ለማህበራዊ እድገት፣ ለትምህርትና ለስራ ዕድል ፈጠራም አዎንታዊ ሚና እየተጫወተ መሆኑን የገለጹት የኮምቦልቻ ከተማ አስተዳደር ምክትል ከንቲባ አቶ ወንዶሰል ልሳነወርቅ ናቸው። እንደ ከተማ የጎፍ ተራራን የቦርከና ወንዝ ዳር ፕሮጀክትን ጨምሮ በዙሪያ ያሉ አማራጮችን በጥናት በመለየት ለቱሪዝም ዘርፉ መነቃቃት ይሰራል ያሉት ምክትል ከንቲባው ለዚህም ሰቡ የነቃ ተሳትፎ ማድረግ ይገባዋል ብለዋል ኮምቦልቻ የኢንዱስትሪ የሎጂስቲክ ከተማ ከመሆኑ አንጻር ይህንን የሚመጥን አገልግሎቶችን ማዘጋጀት መቻል ይጠበቅብናል ማለት ይሄ በባህል ቱሪዝም በአንድ ጽህፈት ቤት የሚከናወን አይደለም እዛ ከተማ አስተዳደር ካሉ መምሪያዎች ምናምን ብቻ የሚከወን ስለማይሆን ሁሉ ማህበረሰብ በጋራ ሆኖ የከተማ የሚመጡትን ቱሪስቶችን ለመቀበል በሚያስችል ሁኔታ መስራት መዘጋጀት ይኖርብናል። የተከብራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ስለ ሰላሀዲን ሰይድ ቆይታ አደረኩኝ። በያላችሁበት መልካም ጊዜ